መስከረም 26 2018 ዓ ም በተካሄደው የሁለቱ ምክር ቤቶች መክፈቻ ላይ ስለ ግብርናም በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። በእርግጥ መንግሥት ለዘርፉ የሰጠው ልዩ ትኩረት የምግብ ሉዓላዊነት እንዲረጋገጥና የተሻለ ውጤት እንዲመጣ ብሎም አርሶ አደሮችም ይበልጥ ተጠቃሚ እንዲሆኑ እያገዛቸው ይገኛል። ኖራ መጥቶልን ኖራ ዘራን፣ አራተኛ ጊዜ ላይ ስንዴ ዘራን ከነ መዳበራው ማለት ነው። አሁን ይህን የምታዩት ሰብል በጣም ምርጥ ነው፣ እያያችሁት ነው። ዛሬ ያው እኛም ተደስተንበታል። ከቤተሰብ ተርፎ ለወጪ ለወጪ ልዩ ልዩ ወጪ እንሸጣለን ለነጋዴ እናቀርባለን፣ ለበላተኛ እናቀርባለን። ደግመን ሌላ ወጪ እናውላለን። ከቀላቢ የሚተርፍም ማለት ነው። ስለዚህ ይህንን ይደርሰናል ብለን ነው የምናስበው። አርሶ አደሩ በተሰጣው ደቂቃ በተሰጣው በግብርና ባለሙያና በራሱ በነበረው ለፍቶ ጥሮ ግሮ ይህንን የመሰለ ምርት ሊያመርት ችሏል። በዚህ ላይ ውሃ ይተኛ የነበረው በአሁኑ ሰዓት አሲድነቱ እንዲቀንስ በተሰጠው አብሬጅ ስለተዘራ ነው የስንዴ እንደዚህ ሊበቅል የቻለው፣ ይህንን ይመስላል እና በበፊቱና በአሁኑ የተለየ ምርታማነት ምርትና ምርታማነት ለውጥ አለ ብዬ ገምታለሁ እንደ አርሶ አደር። ይህንን ይህንኑ አስታኩ በስድስተኛው የሕዝብ ተወካዮች አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለጠቅላይ ሚኒስትሩ የተለያዩ ጥያቄዎች ተነስተዋል። ቀዳሚውም የግብርና ውጤታማነት ነው። ከተረዥነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? ባለፈው ዓመት 7.3% እድገት አምጥቷል። እራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። ምናልባት በዚህ መንገድ በቁጥር ሲገለጥ ሁሉም ሰው እኩል ሊገነዘብ ስለማይችል ጥቂት ምርቶችን ብቻ ወስዶ ለንጽጽር እንዲመች ማሳየት ጠቃሚ ይመስለኛል። ለምሳሌ በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት አንድ ነጥብ አምስት ሚሊዮን ኩንታል ነበረ። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው አንድ ነጥብ አምስት ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ትኩረት ካገኙት ዘርፎች መካከል የስንዴ ምርት ሲሆን ከ8 ዓመት በፊት 47 ሚሊዮን ኩንታል የነበረውን ዓመታዊ ምርት ወደ 28 ሚሊዮን ኩንታል ማሳደግ ተችሏል። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየአመቱ አንድ ቢሊየን ዳላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ፣ የኔ ኮታ እያሉ የፌደራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በአርባ ሰባት ሚሊየንና በሁለት መቶ ሰማኒያ ሚሊየን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ስንዴ የሚመረተው ስለፈለገም ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅ ተሰርተው ነው። ለውጭ ምንዛሬ ግኝት ከፍተኛ ግብአት በሆነው የቡና ምርትም በለውጡ ማግስት ይገኝ ከነበረው 700 ዶላር የውጭ ምንዛሬ ወደ 25 ቢሊዮን ዶላር ከፍ ተደርጓል ቡና ከለውጡ ማግስት አራት ነጥብ 5 ሚሊዮን ኩንታል ነው ያመረተው። ኤክስፖርት ያደረግነው 700 ሺህ ዶላር ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት አመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ በሀገር ውስጥ ከፍተኛ ኮንሰምሽን አለ። ያንን ሸፍኖ 2.5 ቢሊዮን ዶላር ኤክስፖርት አድርገናል። በ700 ሺህ ዶላርና በ2.5 ቢሊዮን ዶላር መካከል ያለን ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መርካልንበት ዘመን ጋር ሊወዳደር የሚችል አይደለም። አሁንም ዘርፉን ይበልጥ ውጤታማ ለማድረግ እና የተሻለ ስኬት እንዲያስመዘግብ ለማስቻል በበቂ ግብአት መደገፍ ያሻል። ኢትዮጵያ ውስጥ ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው። ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈርና ሀረርጌ ያለው አፈር ባሌ ያለው አፈር እና ጎጃም ያለው አፈር እኩል ማዳበሪያ ላይ ፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም ይሆን? እኛ እናውቀውም። እስካሁን ባለው ሁኔታ አንዱ የምንሠራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። የአፈር አሲዳማነትን ለማከምም የኖራ ፋብሪካዎችን በመገንባት እና ምርቱን በስፋት በማምረት የተጎዱ መሬቶችን ለማከም ጥረት እየተደረገ ይገኛል።